በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች የትም ብትደበቁ ሊያያችሁ ከሚችል ሰው ጋር አኩኩሉ ለመጫወት ሞክራችሁ ታውቃላችሁ? አይቻልም አይደል? ዛሬ አንድ ይህን ሊያደርግ ስለሞከረ ሰውና ስለ ፈጣሪ አስደናቂ ፍቅር እንዲሁም ምህረት ላስታውሳችሁ እፈልጋለሁ። እንደተለመደው አብሮነታችሁ ድጋፍ አስተያየታችሁ አይሌ ዮናስ ነቢይ ነበር። ነቢይ ማለት የፈጣሪ ልዩ መልእክተኛ ማለት ነው። ከእለታት በአንድ ቀን ፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዮናስ ወደ ነነዌ ሄዶ በከተማዋ ለሚኖሩ ሰዎች እየሰሩ ካሉት መጥፎ ስራቸው እንዲቆጠቡ ካልሆነ ግን እንደሚቀጣቸው መልእክት እንዲያደርስ ያዘዋል። ዮናስ ግን ለነነዌ ሰዎች ካለው ጥላቻ እንዲሁም እንዲቀጡ ከመፈለጉ የተነሳ የፈጣሪን መልእክት በማድረስ ፈንታ መሸሽን መረጠ። ኢዮጴ የምትባል ወደብ ሄዶ ከነነዌ በተቃራኒ አቅጣጫ የሚሄድ መርከብ ላይ ክፍያውን ከፍሎ ተሳፈረ። ከእግዚአብሔር የተደበቀ መስሎት ወደ መርከቢቷ ታችኛው ክፍል ወርዶ እንቅልፉን ተኛ። ነገር ግን ከእግዚአብሔር መደበቅ አይቻልምና እግዚአብሔር በባህሩ ላይ ታላቅ አውሎ ነፋስን አስነሳ። መርከቢቷ በከፍተኛ ሁኔታ ተናወጠች። መርከበኞቹ የሚሰምጡ መስሏቸው ፈርተው የመርከቢቷን ጭነት ለማቃለል ዕቃዎችን ወደ ባሕሩ መጣል ጀመሩ የመርከቢቱ አለቃ ዮናስን ሲፈልግ ተኝቶ አገኘውና እንዴት ትተኛለህ ተነስተህ ወደ አምላክህ ጸልይ አለው አውሎ ነፋሱ የተለመደው አይነት እንዳልሆነና ከመካከላቸው አንድ አምላኩን ያስቆጣ ሰው እንዳለ ተገነዘቡ ዮናስም ይህን አየና ጥፋቱ የኔ ነው ባህርንና የብስን ከፈጠረ አምላክ ለመሸሽ በመሞከሬ ነው አውጥታቸው ወደ ባሕሩ ጣሉኝ ማዕበሉ ይቆማል አላቸው መርከበኞቹ ይህን ማድረግ አልፈለጉም ነገር ግን ማዕበሉ እየበረታና አማራጭ እያጡ ሲመጡ እያዘኑም ቢሆን ዮናስን ወደ ባሕሩ ጣሉት አስደናቂ ነገር ተከሰሉ ዮናስ ወደ ባሕሩ በተጣለ ቅጽበት ማዕበሉ ጸጥ አለ ዮናስ መስጠም ጀመረ የእግዚአብሔር ዓላማ ዮናስን ማስተማር ስለነበር እጅግ በጣም ትልቅ አሳ ልቦ ዮናስን እንዲምጠው አደረገ። በአሳው ሆድ ውስጥ ሦስት ቀንና ሦስት ሌሊት በሰራው ስህተት በመጸጸት መጸሎት አሳለፈ። ከሶስት ቀን በኋላ እግዚአብሔር አሳው ዮናስን በደረቅ መሬት ላይ እንዲተፋው አዘዘ። ቀደም ብሎ እንዲያደርስ የታዘዘው የፈጣሪ መልእክት በድጋሚ ተነገረው። ዮናስን በቀጥታ ለፈጣሪው በመታዘዝ ወደ ነነዌ በመሄድ መልእክቱን አደረሰ። የነነዌ ህዝቦችም ከንጉሱ እስከ ትንሹ ህፃን ድረስ ሁሉም እየሰሩ በነበረው መጥፎ ስራ በመጸጸት ፈጣሪን መማፀን እንዲምራቸው ወደ ፈጣሪ ማልቀስ ጀመሩ። የምህረት አምላክ ይህንን አይቶ ልክ ለዮናስ እንደሰጠው ሁለተኛ ዕድል የነነዌን ህዝቦች ሊምራቸው ወሰነ። ዮናስን ከከተማ ውጪ አንድ ኮረብታ ላይ ሆኖ አንተ የምህረት አምላክ እንደሆን ካውቃለሁ፣ እኔ እንድትቀጣቸው እፈልጋለሁ፣ አንተ ግን ትምራቸዋለህ፣ እናም ውሸታም ታደርገኛለህ። ይህ ለመሸሽ የሞከርኩበት አንዱ ምክንያት ነበር አለ። እግዚአብሔር ዮናስ ተቀምጦ በነበረበት አካባቢ በአንድ ቀን ነጠላ የሚሆን ቅጠልን አበቀለ። ዮናስም ደስ አለ። በሚቀጥለው ቀን እግዚአብሔር ቅጠሉን የሚበላ ትል ልኮ ቅጠሉ እንዲበላና እንዲደርቅ አደረገ። ዮናስን በቅጠሉ መድረቅ ተበሳጨ። እግዚአብሔርም አንተ ለመጽደቁ ምንም አስተዋጽኦ ባላደረግክበት ቅጠል መድረቅ እንዲህ ከተበሳጨ እኔማ ለፈጠርኳቸውና በሺዎች ለሚቆጠሩ ሕዝቦቼ እንዴት አልጨነቅ ብሎ ተናገሩ። እግዚአብሔር ፍቅሩና ምሕረቱ የዮናስ ለሚወዳቸው ብቻ ሳይሆን ለጠላቶቹም ጭምር እንደሆነ አስተማረ። እግዚአብሔር ልንሸሸው ብንሞክር እንኳ በእኛ ተስፋ እንደማይቆሩ የፈጣሪ ፍቅርና ምህረት ለሁሉም እንደሚበቃና ሊዮናስና ለነነዌ ሕዝቦች እንደሰጠው ሁለተኛ እድል ለሁላችንም እንደሚሰጠን ያስተምረናል። ስለነበረ ንግሩ ጊዜ የልዑል እግዚአብሔር ስም የተመሰገነ ይሁን፣ ይቆየን።